ዛሬ ሁለተኛው ክፍል ላይ እንገኛለን። አልሐምዱሊላሂ ረቢል ዓለሚን። ናም ሰዎች በዕለት ተዕለት ኑሯቸው ውስጥ ሁለት ነገሮች ነው የሚገጥሟቸው፣ ወይ ሽንፈት፣ ወይ ድል። ነገር ግን ሽንፈት የሚለው ጋር ቆም ብለን ስንመለከት ሁለት ከባድ ቃሎች አሉ ልብ ልንላቸው የሚገባን እነሱም ሽንፈትና እጅ መስጠት የተለያዩ ነገሮች ናቸው። ናም እጅ መስጠትና ሽንፈት እንዴት ነው የተለያዩ የሚሆኑት? እስቲ ሁለት ቆም ብለን እናስብ። ይም ሽንፈት ማለት ምን ማለት ነው? እጅ መስጠት ማለት ምን ማለት ነው? እያሰብን እኔኑ እየተከታተላችሁ እስቲ እንመልከታቸው። ናም ምንድን ነው በእነዚህ ሁለት ቃላቶች መካከል ያለው ልዩነት? ብዙ ሰዎች ችግር ሲገጥማቸው ይሸነፋሉ ወይንስ እጅ ይሰጣሉ? መሸነፍ ያለ ነው። እጅ መስጠት ደግሞ አንዳንድ ሰው ዘንድ ያለ ነው። የትኛው ነው የተሻለው ከሁለቱ? ሽንፈት ይሻላል፣ መሸነፍ ይሻላል ወይስ እጅ መስጠት ይሻላል የሚለውን እስቲ በመጀመሪያ ትርጉሞቻቸውን እንመልከት። ይም አንድ ሰው በዕለት ተዕለት ህይወቱ ውስጥ የሚገጥሙት ውድቀቶች አሉ። ማለትም ነገሮች የማይሳኩበት ጊዜ አለ፣ ነገሮች ግብ የማይመቱበት ጊዜ አለ፣ ነገሮች መስመር እሱ በፈለገው ሁኔታ ላይ የማይሄዱለት አጋጣሚዎች ብዙ ጊዜ ይከሰታሉ። ታዲያ ይሄ ሰው ምን ማድረግ ነው ያለበት? ተሸንፍ ያለው ብሎ ማቆም ነው ያለበት፣ ወይንስ ሙከራውን መቀጠል ነው ያለበት? አሁን ይሄን ቃል መሸነፍ ማለት ምን እንደሆነ ትርጉሙን አውቀናል። ማለት ይሄ ሰው ተሸንፏል፣ ነገር ግን አላቆመም። ሙከራውን ያን ነገር እንዲሳካለት ይቀጥላል። ለምሳሌ በዲናችን ደረጃ ኑ ከዛ በኋላ በእለት ተእለት ኑሮ ውስጥ ያለውን እናያለን። ወይ ደግሞ እናስቀድመው እንበል አንድ ተማሪ አንድ ተማሪ ዘጠነኛ ክፍል ላይ ውጤት አልመጣለትም። ደገመ ወይ ደግሞ ወደቀ። ማለት ያን ክፍል ሊደግመው ነው ዘጠነኛ ክፍልን። ምሳሌ ነው ኦኬ። እና ሊደግመው ነው በሚቀጥለው አመት ተመልሶ ዘጠነኛ ክፍልን ከተማረ ተሸንፏል እንጂ እጅ አልሰጠም። አያችሁ ልዩነቱን፣ እጅ አልሰጠም። ለምን? የሞከረ ነው ተሸንፈዋል በዚህ ዓመት፣ በሚቀጥለው ዓመት ላለመሸነፍ ደግሞ ይመጣል ይሞክራል። እጅ አልሰጠም። በጣም ጥሩ። እንደዚያ ሁሉ ሁለቴ፣ ሶስቴ፣ አራቴ በተለያዩ ሁኔታዎች ላይ ሊገጥም ይችላል። ምን ያደርጋል? ይደግማል፣ ይደጋግማል፣ ይሞክራል። ያችን ቦታ እስከሚያልፋት ድረስ ያችን ሽንፈት አሸናፊ ሆኖ እስኪወጣ ድረስ። ነገር ግን በዲናችን እንምጣ። አንድ ሰው ነፍስያ አሸንፋው፣ ጓደኛ አታሎት፣ ሰይጣን አስመስሎበት ማዕስያ ሊሰራ ይችላል፣ ኃጢአት ሊሰራ ይችላል። ምን ያደርጋል እጅ ይሰጣል? በቃ እኔ ኃጢአተኛ ነኝ የጀሃነም ሰው ነኝ ብሎ በዛው ይቀጥላል፣ ወይንስ ወደ አላህ ይመለሳል? ወደ አላህ ይመሰለሳል በተውባ እጅ አልሰጠም ማለት ነው። እጅ አልሰጠም ማለት ነው። ምን እያደረገ ነው? ተሸንፏል እንጂ እጅ አልሰጠም። ይሞክራል፣ ከዚያ ማዕሲያ ለመውጣት ወደ አላህ በተውባ ተመለሰ። ከዚያ በኋላ እንደገና ገጠመው ይሄ ነገር ወይ ሌላ መሳይ ነገር ገጠመው።

ስህተት ከሚሰሩት መካከል በላጩ ደጉ አሸናፊው ማን ያሉት አተዋቡን በተውባ ወደ አላህ የሚመለሰው ነው አየህ በተውባ ሁሌም ወደ አላህ መመለስ አለብን እጅ መስጠት የለብንም እጅ ሰጠን ማለት ለሰይጣን እጅ ሰጠን ነው ለምን እሱ ተሸነፈ አለቀለት የጀሃነም ነው ስአሉ ላ ሰላማ እኛ ታዲያ የሱ ግብረ አበሮች መሆን አለብን አብረ ነው አይደለም አይገባም እኛ ሁሌ ከመናደርገች ስህተቶች ሁሌ ወደ አላህ መመለስ አለብን። ታስታውሳላችሁ፣ ያ በበኒ እስራኤል ዘመን ወይ ደግሞ ባለፈው ከዚህ ኡማ በፊት ባለፈው ሰመን ዘጠና ዘጠኝ ሰው ገደለ፣ ነገር ግን እጅ አልሰጠም። አይገርማችሁ፣ እጅ አልሰጥም። እጅ ሳይሰጥ ተሸንፏል። ብዙ ጊዜ ዘጠና ዘጠኝ ጊዜ ተሸንፎ ማዕሲያ ሰርተዋል፣ እጅ አልሰጠም። ምን አደረገ? ሄደና ጠየቀ፣ ተውባ አለኝ ወይ

ተሸነፈ። እንደገና፣ ነገር ግን ተስፋ አልሰጠም፣ እጅ አልቆረጠም፣ እጅ አልሰጠም፣ ተስፋ አልቆረጠም፣ እጅ አልሰጠም። ምን አደረገ? አሁንም ሄዶ ጠየቀ። ነገር ግን አላህ ብሎ እድሉ ሆኖ ዓሊም ዘንድ መጣ፣ የእውቀት ባለቤት ዘንድ ጋር መጣ፣ ጠየቀው። ዲንዲ እንዲ አድርግ ያለውና ተውባ አለኝ አሁን አለው። ማን ነው አንተና በአንተ ተውባ መካከል ሊገባ የሚችል ማን አለ አለው። አድርገ ተውባ አለ አድርጋለሁ ነገር ግን ይሄ ምድር ማእስያ የሚበዛበት ምድር ስለሆነ ይህንን ሁሉ ነገር የሰራበት ስለሆነ ለቀውጣ፣ አለው። ሄደ ወጣ፣ ነገር ግን መንገድ ላይ ሞተ። አሸነፈ። መላኢካዎች በሱ ላይ ተከራከሩ። ይሄ ሰው ገና ኃጢአት አድርጎ ቶባ ማድረጉ ነው፣ ነገር ግን አንድ ደግ አልሰራም። ይሄ ሰው የጀነት መላኢካዎች ናቸው ወይኔ የጀሃንም መላኢካዎች ናቸው ነፍሱን የሚወስዱት ሲባል ተከራከሩ። አላህ ስብሓነሁ ወተዓላ ታሪኩን እናሳጥርና ካለችን አጭር ደቂቃ የተነሳ የጀነት መላእኮች ናቸው አሸናፊ የሆነ እጅ አልሰጠም። እጅ ቢሰጥስ እንደዛው እንደ ጨፈጨፈ ይኖራል እስኪገደል ድረስ በዚያው ኃጢአት ላይ እያለ እስኪሞት ድረስ ይቀጥልበት ነበር። ነገር ግን እጅ አልሰጠም። ተመለከታችሁ? መጀመሪያ ላይ ያልኩት መሸነፍና እጅ መስጠት የተለያዩ ናቸው። መሸነፍ ሁሉም ሰው ዘንድ አለ። እጅ መስጠት ግን

አይቆርጥም ሙስሊም ሙእሚን ተስፋ አይቆርጥምና፣ ፈጽሞ ተስፋ እንዳትቆርጥ እጅ እንዳትሰጥ እጅ እንዳትሰጪ። እኔ ተሳስቻለሁ ኃጢአተኛ ነኝ፣ አላህ ስብሓነሁ ተዓላ ምን ይለኛል? የአላህን መንገድ ተሳስቻለሁ ብለህ ተስፋ እንዳትቆርጥ። ለዚህ ነው ተመልከቱ፣ ብዙ ሰዎች በጣም መጥፎ ጉዳይ ነገር ላይ ሆነው ቆይተው እድሜ ከሄደ በኋላ ወደ አላህ ሲመለሱ ታገኘቸዋላችሁ። ይሄ ምን አይነት ሰው እንደሆነ ታውቃላችሁ ል ውስጥ አላ ስብላ ር ያኖረለት ነው። ምናልባት ያንን ሁሉ ነገር ሲሰራ እየከነከነው የሚያጠፋ ሊሆን ይችላል። ዎ ተስፋት ትቁረጥ ኃጢአት አላህ አይወደው፣ አንተም ይከነከነሃል። ለዚህ ሲባል ተውባ እናድርግ ወደ አላህ እንመለስ። ተሸናፊ ሳንሆን አሸናፊ ነው መሆን ያለብን። ነአም፣ ሙከራችን የተደጋገመ መሆን አለበት። ዛሬ ኃጢአት ሰራህ፣ ነገ ተመልሰሃል፣ ከነገ ወዲያ ደግመህ እንደገና ሰራ፣ እንደገና ዳግም ሰራ፣ ተመለስክ ከተውባ አድርግ፣ እንደገና ሰራ፣ ተመለስ፣ ተውባ አድርግ፣ እንደገና ሰራ፣ ተመለስ፣ ተውባ አደረግ። ብኢዝኒላሂ ተዓላ በእውነት የከነከነ ከሆነ በእውነት ወደ አላህ የተመለስክ ከሆነ በእውነት ወደ አላህ የተመለስ ሲሆኑ፣ ዋላሂ ወብላሂ አላህ ቀጥ ያደርግሃል፣ ቀጥ ያደርግሻል። እንደዛው ሁሉ እንደዛው ሁሉ ደግ ነገር ለመስራት የሚጥር ሰው አለ። ለምሳሌ ጾም ለመጾም በወር ሶስቱን ቀን ለመጾም ይፈልጋል ግን አይሳካለትም። አንዱን ወር ወይ ደግሞ ከወር አንዱን ቀን ጾሞ ሁለተኛው ሊደግም ሲል ያቅተዋል። በሚቀጥለው ይሞክራል ያቅተዋል። በሚቀጥለው ይሞክራል ያቅተዋል። መጨረሻ ላይ ግን ይሳካለታል ቢኢዝኒላህ። እንደዛው ሁሉ ውትር መስገድ ይፈልጋል ሌይል ሰላት መስገድ ይፈልጋል። ይሞክራል አንድ ቀን ይሰግዳል፣ ሌላውን ቀን ያቅተዋል። አንድ ቀን ይሰግዳል እንደገና ሳምንት ይተዋል ሁለት ሳምንት እያለ እያለ እየቀጠለ እየሞከረ ያቅተውና መጨረሻ እንደዛው የቀጠለ ሰው ወለዚነ ጃሀዱ ፊና ለናህድያነውም ስቡለና አላህ ይመራዋል አላህ ያገራለታል ይሳካለታል። በኸይር ነገር ላይም እንደዛው ልክ በመጀመሪያ ምሳሌ የሰጠ ነው፣ በምንድን ነው ኃጢአት ወይ ደግሞ ማዕሲያን፣ ሞከረ ሞከረ፣ መንገዱን ያዘ አልሐምዱሊላህ። እንደዛው ሁሉ ኸይር ላይ ለመበራታት ይፈልጋል እሱ የሚያደርገው ሁሌ ዋጅቦቹን ብቻ መወጣት ነው፣ ሱናዎቹ ላይ ይሳነፋል። ይሞክራል፣ ይሞክራል፣ ይሞክራል ወላሂ ይሳካል አንድ ቀን ቢኢዝኒላህ ጀለ ወአላ። ለዚህም ነው ጥረት ያስፈልገናል። ለዚህም ነው

ትጋት ያስፈልገናል። ሰብር ያስፈልገናል። የተደጋገመ ሙከራ ያስፈልገናል። ከማእስያ ከኃጢአትም ለመራቅ እንደዚያው እየደጋገም እንሞክራለን። መጨረሻ ግን ውጤቱ ከማር የበለጠ የሚጣፍጥ ነውና በዚህ ነገር ላይ እንበርታ፣ ሰዎችን እናበራታ። ናም ተስፋን ቁርጥ ጎረቤት ሊኖረን ይችላል። በሰላት ላይ ደካማ የሆነ እንምከረው በጥሩ አባባል